ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ ዶክቲቭ ቤተሰቦች፣ እንደምናላችሁ። ዛሬ እንደተለመደው ላይክ ሸር ሰብስክራይብ በማድረግ ሀሳባችሁንም ኮሜንት ላይ በማስፈር አብራችሁን ቆዩ። ፖለቲከኛው አቶ ልደቱ ስለ ፋኖ እና ስለ መንግስት የሰጡት ማብራሪያ እስከ መጨረሻው ተከታተሉት። ጦርነት እንዲኖር ያደረገ ሌላ ምክንያት አለ። ያ ምክንያት ምንድን ነው? የአገዛዝ የግፍ አገዛዝ መኖር ነው። እና የግፍ አገዛዝ ስልጣን ላይ ባለበት ሁኔታ እንዲሁ ዝም ብለን በመፈክር ደረጃ ጦርነት ይቁም ብንል ትርጉም የለውም መፈክር ሆኖ ነው የሚቀርበው ወይም ደግሞ ምንድን ነው የሚሆነው ልክ አሁን ብልጽግና ፋኖን ወይም ደግሞ ኦላን እንደሚለው ነው የሚሆነው ትጥቃችሁን ፍቱና እጃችሁን ስጡና ሰላም ይምጣ አይነት ነው የሚሆን እና ይሄ ትክክል አይደለም ስለዚህ ኢትዮጵያ ውስጥ ጦርነት ሊቆም የሚችለው ለጦርነት መነሳት ምክንያት የሆነው የግፍ አገዛዝ ሲወገድ ነው የሚል እምነት አለን ያ የግፍ አገዛዝ የሚለው አሁን በስልጣን ላይ ያለውን ብልጽግና ፓርቲን ይመለከታል። ማንኛውን ወደፊት ሊመጣ የሚችልን የግፍ አገዛዝ ሊመለከት ይችላል። አንዱ ይሄ ነው። በነገሮች ላይ አገዛዝ ላይ የግፍ የሚለውን የጨመርንበት ያለ ምክንያት አይደለም። አንዳንድ ሰዎች አገዛዝ የሚለውን በቀጥታ በእንግሊዝኛ ትርጉሙ ገቨርኒንግ ወይም ደግሞ ገቨርነር ከሚለው ጋር ያያይዙትና አስተዳደር አድርገው ያስባሉ። አገዛዝና አስተዳደር የተለያየ ነገር ነው። አገዛዝ ማለት በኃይል በጉልበት አንድን ህዝብና አገር የሚገዛ አምባገነናዊ ስርዓት ማለት ነው። ራሱ አገዛዝ የሚለው በእኛ ትርጉም በቂ ነበረ፣ ግን አንዳንድ ሰዎች አስተዳደር አድርገው ስለሚያስቡት የዚ አይነት ብዥታ እንዳይፈጥር ብለን ነው የግፍ የሚለውን የጭንበር ነው። በዚህ ምክንያት ነው እንግዲህ። ሶስተኛው የሰላም መኖር ጉዳይ ነው። ሰላም አሁንም ስለተመኘነው ስለፈለግነው ብቻ ዝም ብሎ ሊመጣ አይችልም። ሰላም እንዲኖር ምን መኖር አለበት? ጦርነት መቆም አለበት ውጊያ መቆም አለበት። ሰላም ቅድም እንዳልኩት ግን ያ ጦርነት ያ ውጊያ ሊቆም የሚችለው የግፍ አገዛዝ ሲቆም ነው ሲወገድ ነው። ስለዚህ እነዚህ ሶስት ነገሮች መያያዝ አለባቸው። ዝም ብለን በተናጠል ጦርነት ይቆምም ብንል ከመፈክር ያለፈ ትርጉም የለው። ሰላምም ይስፈን ብንል ከመፈክር ያለፈ ትርጉም የለው። እነዚህ ሶስት ነገሮች የማይነጣጠሉ ተያያዥ ነገሮች ናቸው። አንደኛው እያለ ሌላኛው ሊገኝ ወይም ደግሞ ሊቀር አይችልም የሚል እምነት ስላለን እውነቱን ለመናገር በሰፊ ውይይት በቂ የሆነ ምክክር አድርገን የመረጥነው መሪ ርዕስ ነው የሆነው። እውነቱን ለመናገር በአብዛኛው ሕዝብ ካገዛዙ እና ካገዛዙ ደጋፊዎች በስተቀር ይሄ ርዕስ ድጋፍ ሲያገኝ ያየነውም ያለ ምክንያት አይመስለኝም። በጣም በጥንቃቄ የተመረጠ ተገቢ የሆነ ወቅታዊ የሆነ ርዕስ ስለሆነ ይመስለኛል። በእኔ እምነት ግጭት የለም። ከዚህ ቀደም የነበረና አስተሳሰብ በዚህ ረገድ ግጭት የሚፈጥር ነበር። ለምሳሌ በሰላማዊ ትግል የምናምነው ሰዎች ወይም ደግሞ የሚያምኑት ድርጅቶች የትጥቅ ትግል አያስፈልግም፣ መካሄድ የለበትም፣ ጦርነት መቆም አለበት ብለው ያምናል ነው ግን፣ ያ ጦርነት እንዴት ነው የሚቆመው? የግፍ አገዛዝ ባለበት ሁኔታ እንዴት ሊቆም ይችላል የሚለውን ጥያቄ አያዩትም ነበር። አሁን እኛ ይሄን እናያለን። ጠመንጃ አንስተው ወደ ጫካ የሄዱት ሰዎች ጦርነት ወዳድ ስለሆኑ አይደለም። ጠበንጃ ወዳድ ስለሆኑ አይደለም። ምክንያት አላቸው፣ የግፍ አገዛዝ ስላለ። ይሄ የግፍ አገዛዝ በኢትዮጵያ ባይኖርና አሁን በስልጣን ላይ ያለው መንግስት ችግሮችን ልባዊ በሆነ በውይይት፣ በድርድር፣ በምክክር፣ በምርጫ የመፍታት ፍላጎት ቢኖረው ኖረው እነዚህ ጦርነቶች አይኖሩም ነበር። ስለዚህ እነዚህ ጦርነት ውስጥ የገቡ ሰዎች ወደው አይደለም፣ ሁኔታዎቹ ስላልፈቀዱ ተገደው ነው የገቡት። ለዚህ ኃላፊነት መውሰድ ያለበት በስልጣን ላይ ያለው አገዛዝ፣ ለዚህ ዋናው ተጠያቂ በስልጣን ላይ ያለው አገዛዝ ነው የሚል እምነት አለ። ስለዚህ ዝም ብለን ልክ የጠበንጃ ፍቅር ኖሯቸው ጠበንጃ እንዳነሱ ሽፍቶች ወይም ደግሞ አማጽያን ቆጥረን አናወግዛቸው ወይም ደግሞ በመንገዳቸው ላይ መቆም ፍላጎት የለም። እንደውም በእኛ እምነት መንግስት ወደ ትክክለኛው አቅጣጫ ቢገባ ኢትዮጵያ ውስጥ የሚፈጠሩ የፖለቲካ ችግሮችን፣ ጥያቄዎችን በውይይት በድርድር የመፍታት ልባዊ ፍላጎት ቢኖረው እነዚህ ጠመንጃ ያነሱ ኃይሎች ሁሉ ወደ ሰላማዊ መንገድ ይገባሉ የሚል እምነት ነው ያለ። ነገር ግን ለምሳሌ መንግስት በጣም ልባዊ የሆነ እውነተኛ የሆነ አስተማማኝ የሆነ የሰላም አጀንዳ ይዞ ለውይይት ለድርድር ሁሉንም ኃይሎች ቢጋብዝ ያኔ ቢቢሉ እኛ እናወግዛቸው እንችላለን። የመንግስት አስተሳሰብ ትክክለኛ ነው ብለን ካመን ማለት ነው። እንዳሁኑ ትጥቃችሁን ፍቱና ተሸነፉና ሰላም ይፈጠር ከሚለው ወጥቶ ጀኒውን ከዚህ በኋላ የኢትዮጵያ ችግር የሚፈታው በሰላማዊ መንገድ ነው፣ በውይይት ነው፣ በድርድር ነው፣ በጉልበት አይፈታም የሚል እምነት ቢያድርበት እናወግዛቸው ነበረ። ግን አሁን በሰላም ማኖሩ አሁን እኮ እያለ ነው፣ መልካም አይደለ ይላል በየቀኑ እየወጣ በሰላም ችግሩ ይፈታ ለድርድሩ ይላል እኮ። ግን ይህን ሲል ምን እያለ እንደሆነ ይገባናል። ትጥቃችሁን ፍቱ እና ተሸነፉልኝና እንታረቅ ነው እያለ ያለው። ይሄ ችግሩን ሊፈጥሩ አይችልም። ስለዚህ መንግስት አሁን የሚታመን አመለካከት በሰላም ጉዳይ እያራመደ እንዳልሆነ እናቃለን። ግን ከልቡ ተለውጦ ነው ከልቡ ተለውጦ ነገ ከነገ ወዲያ ተለውጦ ልንል የምንችልበት የራሱ መመዘኛ አለ። አንድ ኃይል ለሰላም ድርድር ዝግጁ ነኝ ሲል ሊያሟላቸው የሚገባ ቅድመ ሁኔታዎች አሉ። እነሱን አሟልቶ ብናገኘው ኖሮ ግን አይ ይሄ መንግስት በትክክል ለሰላም ተዘጋጅቷል፣ ስለዚህ እናንተም ወደ ሰላም መድረክ ኑ ብለን ልንገፋቸው ልናዋግዛቸው እንችል ነበር። አሁን በስልጣን ላይ ያለው መንግስት ግን እያሾፈነ እየቀለደ ነው ያለ። እኔ ስልጣኔን እንደያዝኩ የፈለግኩትን እያደረግኩ እናንተ ተንበርክካችሁ ትጥቃችሁ ፈታችሁ ተሸንፋችሁ ሰላም እንፍጠር ነው እያለ ያለ። በዚህ መንገድ የሚፈጠር ሰላም የለም። ስለዚህ አንዱ ከቀድሞ ለየት የሚያደርገው ምንድን ነው? አሁን በሰላማዊ ትግል የምናምን ኃይሎች ትጥቅ ትግል ያነሱ ኃይሎች ለምን ትጥቅ ትግል እንዳነሱ ምክንያቱን እንረዳለን፣ ሪኮግናይዝ እናደርጋለን። ትክክል አይደሉም አገር እየበጠበጡ ነው ብለን አናወግዛቸው ምክንያታቸው የፖለቲካ ኮዝ እንዳላቸው ይሄ የፖለቲካ ኮዛቸው ደግሞ በህዝብ የሚደገፍ እንደሆነ አሁንም በኢትዮጵያ ፖለቲካ ሰርቫይቭ ያደረጉት የህዝብ ድጋፍ ቀላል ማይባል ስላላቸው እንደሆነ እንረዳለን። እና ይሄን እያወቅን ልናወግዛቸው አንችልም ማለት ነው። አንዱ ልዩነት ይሄን። ሁለተኛው በትጥቅ ትግል ደግሞ የሚያምኑት የኢትዮጵያ ችግር በትጥቅ ትግል ብቻ ነው የሚፈታው። ስለዚህ ሰላማዊ ትግል እያላችሁ ህዝቡን አታወናብሉ። ሰላማዊ ትግል እያላችሁ ከተማ ውስጥ ውርውር የምትሉ ሀይሎች ገዥውን ፓርቲ ዴሞክራት ለማስመሰል ነው የእኛን የትጥቅ ትግል ለማደናቀፍ ነው የሚል አመለካከት ነበር። ይህም ስህተት ነበር። አሁን ግን ያው እንዳየሹ በዛ መድረክ በትጥቅ ትግል ያምናሉ የሚባሉት ድርጅቶች ሳይቀሩ፣ ኖ በትጥቅ ትግል ብቻ አይደለም ትግሉ መካሄድ ያለበት፣ የኢትዮጵያ ህዝብ በሰላማዊ ትግልም በሰላማዊ ህዝባዊ እንቢተኝነትም ይሄን አገዛዝ መታገል አለበት የሚል እምነት ይዘዋል። አሁን የእነሱም ሀሳብ ወደ ተስተካከለ አቋም መጥቷል ማለት ነው። የእኛ ብቻ መንገድ ነው ትክክሉ፣ ሰላማዊ ትግል መካሄድ የለበትም የሚል አስተሳሰብ አያራምዱም። ስለዚህ በፊት ቅራኔዎች ነበሩ ማለት ይቻላል። አሁን ግን እነዛ ቅራኔዎች እየተፈቱ አንደኛው ለሌላው ተገቢ የሆነ ሪኮግኒሽን የሰጠበት ሁኔታ ነው የምናየው። እኔ ለኢትዮጵያ ይጠቅማል ብዬ የማስበው የአይነቱ አስተሳሰብ፣ ሁላችንም የራሳችን ምርጫ ይኖረናል። ያን ምርጫ አንዳችን ለሌላችን ማክበር ሪኮግናይዝ ማድረግ ይጠቅማል ያ ደግሞ ትግሉን ነው የሚጠቅመው። አንዳችን የሌላችን ስልት ስናወግዝ ግን አይጠቅምም ስንል ግን የሚጠቀመው አገዛዙ ነው የሚል እምነት አለኝ። እና አሁን ግጭት የለም። ነገር ግን ለምሳሌ በሰላማዊ መንገድ የምንታገል የፖለቲካ ኃይሎች በመካከላችን ህብረት ሲያስፈልገን፣ ሰላማዊ ትግሉን በጋራ በእቅድ መምራት ሲያስፈልገን የምንሰበሰበው እኛው ራሳችን ብቻችን ነው። ከትጥቅ ትግል ታጋዮች ጋር ህብረት ተሰብስበን ያን ልናቅድ አይችልም። የትጥቅ ትግል የሚያራምዱ ኃይሎችን በትጥቅ ይሄን መንግስት ቻሌንጅ ማድረግ ራሱ በፈለገው መንገድ ሊዋጉት ሲፈልጉ ከኛ ጋር መመካከር አያስፈልጋቸውም። የራሳቸውን መንገድ ነው የሚከተሉት። ይሄን ግልጽ ማድረግ ያስፈልጋል። ግን በትጥቅ የሚያምኑትም በሰላማዊ ትግል የሚያምኑትም የጋራ አጀንዳ የህዝባችን የሀገራችን የህልውና ጉዳይ የሰላም ማጣት ጉዳይ የማንም ዜጋ በብሔር ሳንለያይ በሃይማኖት ሳንለያይ በአይዲኦሎጂ ሳንለያይ በትግል ስልት ሳንለያይ ሁላችንንም የሚመለከት ጉዳይ ነው። ትግል የመንግስት ለውጥ ይመጣል ካልሽ ያው ይመጣል፣ ምንም ጥርጥር የለው። በኢትዮጵያ ታሪክም አይተናል አይደለ? ለምሳሌ 1966 በሰላማዊ መንገድ በህዝባዊ አመፅ ነው የመንግስት ለውጥ የመጣው። ነገር ግን 1983 ስትመጪ ደግሞ ኢህአዴግ 17 ዓመት ትጥቅ ትግል አድርጎ በትጥቅ ትግል ነው መንግስትን መለወጥ የቻለ። እንደገና ሁለት ሺህ አስር ላይ ደግሞ አቶ ኃይለማርያም መንግስት ደግሞ ተገዶ ስልጣን እንዲለቅ ደግሞ የተገደደው በሰላማዊ አመፅ ነው። ስለዚህ መንግስትን በመለወጥ ረገድ ሰላማዊ ትግልም ትጥቅ ትግልም ይችላሉ። ይሄ በዓለም ላይ ሲሆን ታይቷል። ነገር ግን ዘላቂ የሆነ ሰላም፣ ዘላቂ የሆነ መፍትሄ ማምጣት የሚቻለው በየትኛው መንገድ ለውጥ ሲመጣ ነው ነው ጥያቄ። የእኔን እምነት ከጠየቅሽኝ ያ ዘላቂ የሆነ መፍትሄ ሊመጣ የሚችለው በሰላማዊ ትግል ሲሆን ነው የሚል ነው። ይሄ ደግሞ በብዙ ጥናት ባደረጉ ሳይንቲስቶችም በጥናት የተረጋገጠ ነው። በሰላማዊ መንገድ የሚመጣ ለውጥ በትጥቅ ትግል ከሚመጣ ለውጥ ይልቅ አስር እጥፍ አስር እጥፍ ዘላቂ የመሆን ውጤታማ የመሆን እድል አለው የሚል ስለዚህ የትጥቅ ትግል የመንግስት ለውጥ አያመጣም ብያ እንደሚያመጣ ምንሽ ለኢትዮጵያውያን ግልጽ ነው። በታሪካችንም የቅርብ ጊዜ ታሪካችን ነው ማለት ነው ሲናገር ታስታውሻለሽ። ተቃዋሚዎችን እንኳ ተቃዋሚ አንላቸውም፣ ተቀናቃይ ነው የምንላቸው፣ እንደ አንድ የመፍትሄ አጋር ወንድም ነው የምናያቸው ነበር ይባል ነበር። ግን ያ ሁሉ ተረት ሆነና ወደ ምን ሄደ? ወደ ግጭት፣ ወደ ጦርነት ሄደ። ኦሮሚያ ውስጥ የተፈጠረው ጦርነት እየተጋጋለ ሄደ። ቀጠለና ደግሞ ትግራይ ውስጥ ደግሞ ሌላ ጦርነት ከባድ ጦርነት ሁለት ዓመት ያሁሉ ህዝብ አለቀ፣ ያሁሉ ሀብት ንብረት ወደን። እሱም አለበቃ ብሎ የፕሪቶሪያው ስምምነት ከተፈረመ በኋላ ደግሞ ሰላም ይመጣል ተብሎ ሲታሰብ ሌላ ጦርነት ደግሞ አማራ ክልል ታወጀ። ያኛውን ሀይል አዳክም ያለው ብሎ ሲያስብ ከዚህ በኋላ ደግሞ የአማራን ታጣቂ ሀይሎች ትጥቅ ማስፈታት አለብኝ ማንበርከክ አለብኝ ብሎ ተንቀሳቀሰ። ትጥቃችሁን ፍቷል። ሌላ ጦርነት በራሱ በመንግስት ግፊትና ፍላጎት መጣ እየቀጠለ ነው። አሁን ደግሞ ይኸው ሌላ ጦርነት አንዣቧል። ከኤርትራ ጋር አይደለም ከህወሓትም ጋር የሰላም ስምምነቱ እንዳልነበር ሆኖ ሌላ የጦርነት ስጋት አሁን እየመጣ ሶማሌ ክልል እስካሁን ድረስ አንጻራዊ ሰላም ነበረ። የኦጋዴን ነፃ አውጪ ድርጅት አሁን እንደገና ጠመንጃ አንስቼ ይዋጋለ የሚልበት ሁኔታ እየተፈጠረ ቤኒሻንጉል ግሙዝ፣ ጋምቤላ ከረጅም ጊዜ ጅም ላለፉት ሰባት ዓመታት በግጭት ውስጥ